አሰላሙ አሌይኩም ወራህመቱላሂ ወበረካትሁ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኒግ አልሐምዱ ልላ ለዚቻን አላዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ፣ ዛሬ ደግሞ እንግዲህ ሰሞኑን ዱባይ ላይ በነበረው የወይዘሬት ሩታና የአቶ አብርሽ ሰርግ በማስመልከት እዛ ላይ እንግዲህ ቀጥታ ስርጭት ላይ ላይቭ ላይ ያየነው ነገር ነበረ። እሱም እንግዲህ ወደ ግጥም ተቀይሮ ለዱባይ ለመደም ቅመሞች ግጥም ይዘንላችሁ መተናል። ስለዚህ ይህንን ቪዲዮ ላይክ እያደረጋችሁ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ያየነውና የሰማነው ነገር ነው። ስለዚህ ተከታተሉ እስከ መጨረሻው ድረስ። ግጥሙም እንግዲህ እንደዚህ ይላል። ግጥም ለዱባይ ሰርግ። አብርሽ እና ሮታ ዘጭ ዘጭ ያሉበት የመዲያም ቅመሞች የአብርሽ ሮታ ሰርግ ዱባይ ላይ ደመቀች። የመዲያም ቅመሞች የደገሱት ድግስ ደፋ ቀና ብለው ላባቸው እስኪፈስ ቢያንስ እንኳ እንኳን ንቋቸው ደህና ልብስ ሳይለብስ የእናንተ ስራማ ለፈጣሪ ይድረስ። አብርሽ! ፈለቀቸው ለሰስ ብሎ ገብቶ የመድያም ቅመምን ሞኝቷን አግኝቶ በሸቃሊት ብር ሁሉም ሆዱ ሞልቶ ከቤቱ ለሻለ ሙከየፉን ከፍቶ፣ ዱባይ ላይ እነ ሸቃሊት ተጫወቱባቸው የአመት ገቢያቸውን ለቃቅመው በሏቸው። ስሚማ ቅመሟ፣ ስሚማ ቅመሟ፣ ሞኝ ልብ ያለሽ የነገ ህልምሽን ሜዲያ ላይ ይጣለሽ የነገ ህልምሽ ሜዲያ ላይ ያቃልሽው የነገው መግቢያሽን በጭራሽ አትርሽው። እነዚህ ከሆኑ እምነትም የላቸው ሆዳቸው ብቻ ነው የነሱ መግቢያቸው። አብርሽ እና ሩታ ውሸት ነው ስራቸው፣ ደግሞም ትዳራቸው ያዋጣቸው። ብሯ ድንገት ትዝስ ሲላት፣ አብርሽ እና ሩታ ውሸት ነው ስራቸው ደግሞም ትዳራቸው ያዋጣችው ብሯ ድንገት ትዝ ሲላት፣ ደረቷን በመምታት ማስታገሻ ሆናት። አይ የማዲያም ቅመም የሷን ህይወት ትታ ጭራሹን ረስታ አስተናጋጅ ሆነች ለአብሽሮታ። ምን ይቅር ምን ይቅርብላችሁ ብለው ሲጠየቁ ምን ይቅራብላችሁ ብለው ሲጠየቁ ሻይ ብላ አዘዘች። ምንም እኮ አስባችሁታ ሰርግ ቤት ሄደው ምን ይቅረብላቸው ሲባሉ ሻይ ብለው ነበር ያዘዙት። እንግዲህ ቀጥታ ስርጭት ላይቭ ላይ ማለት ነው። ሻይ ጥቁር ሆኖ ተዙ ሲመጣላት ሻይ ጥቁር ሆኖ ታዞ ሲመጣላት ስትቀምሰው ጣዕሙ ወተቱ ወተት አላት። ታውቃላችሁ እንግዲህ የክርስቲያኖስ ጾም ነው እና ሻይዋን ግጥም አርጋ ከጠጣች በኋላ የተወሰነ ሲከረው ወተት ነው ሻይ ብላ ጠየቀ። ያው ላይቭ ላይ አይተናል ማለት ነው። ሻዩን ከወተቱ መለየት አቃታት። ከጓደኛዋ ላይ ወስዳ ደፋችባት። በሞኝነታቸው ማቲም ሳቀባቸው። ዘወር ብሎ ደግሞ ሽሻውን ሰጣቸው። የሚገርም እኮ ነው። አይ በጎች። ዘወር ብሎ ደግሞ ሽሻውን ሰጣቸው። በጎች ስለሆኑ ተደበረባቸው። በጎች ስለሆኑ መሳቂያ ሆኑ። የመዳም ቅመሞች አስሮ መግረፍ ነበር። እነዚህም በጎች ውይ፣ ባገኛቸው ሲሳለቁባቸው፣ እኔ አፈርኩላቸው። ከዚህ ሁሉ ጭንቀት ቆይ ቢቀርባቸው ከሰርጉ ባይመጡ በዛው በቤታቸው ፈታ። በሙዲያቸው ልክ እንደኛ ማለት ነው። ሶሻል ሚዲያ ላይ እንግዲህ እናያቸዋለን፣ ግን እንገበርባቸዋለን ስራ ስራ ስንጨርስ እንደበርባቸዋለን ማለት ነው። ከሐሳብና ከጭንቀት ለመላቀቅ ግን ለነሱ ጉልበታችንም ሆነ ምናችንንም እንትናንም አሰዳቢ ናቸው። አላስፈላጊ ሰው ምንድነው ማጨብጨብ ለማይፈልግሽ ሰው ነገ ባጋጣሚ ቢያገኝሽ መንገድ ላይ ዞሮ ላይ ጠይቅሽ ይልሻል። ገለል በይ። እድሜያቸው የገፋ እውቀት የሌላቸው የትናንት ትንሾች መተው ሲ መተው ሲበሏቸው፣ የትናንት ትንሾች መተው ሲበሏቸው፣ ገብቷችኋል። እንደዚህ አይነት ቦታ ላይ እያሸረገዱ የነበሩት እንዳለ ትላልቅ ሰዎች ናቸው። ወይ እድሜ አልመከራቸው፣ ወይ መከራ አልመከራቸው። እነዚህ ሰዎች ማለት ነው፣ የትናንት ትንሾች መተው ሲበሏቸው፣ ሲጫወቱባቸው፣ ሰውም ሲመክራቸው አለመስማታቸው፣ መስማታቸው የድድብናቸው ቀናት ነው ይሉናል እኛስ መከራቸው እናት ነው ይሉናል። እኛ ስመክራቸው የጅልነታቸው። እኔ የምናገባኝ የራሳቸው ጉዳይ ይጠቀሙባቸው። በግጥም አልቀረ በስድብ አልቀረ ብዙ መከርኳቸው። በጣም ያሳዝናል። ተደፍኗል መስሚያቸው የመደም ህመሞች በአቋራጭ ተበሉ። ፌመንስ ዩቱበሮች የወድ ፌመንስ ዩቱበሮች ይወድናል ሲሉ ይወዱናል ሲሉ አልፈቅድም ስትላት መድያም አትሄጅም ሰርግ ትላጠፋች አሉ ጫማዋን ሳታደርግ አይፎኑ አልቀራቸው፣ ወርቅም ተገዛላት፣ አንድ ሻንጣም ሁሉ ልብስ እረተቡላት። አይ ቅመሞችዬ ለራሷ የላትም የምትለብሰው ወርቅ ታለብሳለች ላልቸገረው ሰው። ተምረን መተናል መካሪ አልፈልግም። የለፋችበትን ብሯን ወስዳ ድርግም። ቢነግሩ ቢነገሩ አይሰሙ ሞኝ ስለሆኑ እኔ ግን መራረኝ። ስሚ አንድ መሆኑ ስሚ አንድ መሆኑ የመዳም ቅመሞች ተብለን መሰደባችን ሁላችንም። ቅመሞች አትበሉኝ፣ እኔ ጀግና ሴት ነኝ። በቃ ይበቃኛል፣ በእነዚህ አትጥሩኝ፣ ወይ ስም ቀይሩልኝ። ሞኝ ናቸው እኮ እውነት ልንገራችሁ ሞኝ ናቸው እኮ እውነት መንገራችሁ። ሰርጉ የውሸት ነው መቸ ሲገባችሁ? መርፌ ተወቅታችሁ ግን ዝዝ ብላችኋል እኮ። ግን እናንተ ሰዎች አንድ የመደም ቅመም ከመጣ ጨልቅሳ የአብርሽ ሩታ በግ መሆኗን አንርሳ። እናንተ የት ገቢ የአሜሪካዎች የአብርሽ ሩታ ተከታይ በጎች ሲሉ ሰምተን ነበር አሉ ከወዴዛ ምን ነበር ባትዋሹ። የሆን ሞዛዛ እና ተመልካቾች እንግዲህ የዛሬውን ግጥም ቀጥሏል። እንግዲህ ስለ ሩታና ስለ አብርሽ እንዲሁም ስለ መዳም በጎች በነገራችን ላይ ይህ ግጥም የሚገልጸው ሩታንና አብርሽን ሳይሆን የመዳም በጎችን ነው። እንዳያችሁት እንግዲህ ሰርግ ቤት ሄደው ሰርግ ቤት ሄደው ማለት ነው። በጣም እኮ ነው ያሳፈሩን በጣም እኔ በቃ አንድ ላይ መተደባችን አንድ ላይ መጨፍጨፋችን አንድ ላይ የአረብ አገር ሴቶች አንድ ላይ የመደም ቅመሞች መባላችሁን ብቻ ነው እኔ የሚያምን። እናንተስ? እና እህቶች ለኛ ለመደም ቅመሞች ስም ይቀየርልን። የመደም ቅመም የሚለውን ለነሱ ሰጥተናቸዋል። ስለዚህ የመደም ቅመም የሚለው ስም የቢቀየርልንስ ምን ትላላችሁ? እኛ እኛ ለነዚህ ለፌማንሶች ለማና ሸረግድ ስደተኛ እህቶች ስም ይቀየር ልንላችኋለን ወይ? ስለዚህ ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ይህንን ይመስላል እንግዲህ ተመልካቾቼ። ሰላም አለይኩም ወራህመቱላሂ ወበረካቱሁ